ለምንድነው ላይክ መታረጉኝ? አረ ላይክ አርጉ። ሼም ነው ባዶቹ መጣቹ ባዶቹ ስትሄዱ። እንደውም እንደውም ደሙ ላይክ አንሰጣችሁም ብትሄዱ ምን አለበት? ደግነ ለራስ ነው። ወላሂ ላዚም ምንም ነገር አይጎልባችሁም፣ አይቀንስባችሁም። እንደውም የሰጣ ማለት ነው። የሰጣ ለሰው የሰጣ ሲሰጠው ይውላል። ፈጣሪ ሲሰጠው ይውላል። እንግዲህ ዛሬ ከመሼ በኋላ የመጣሁበት ሁለት ነገር ይዥ መጣው ማለት ነው ይሄ ምንድነው ብትሉ ሀይሚ ዛሬ እንደው እንደውን ጋሼ ፕራንክ አረጋት ማለት ነው ጋሽዬ ጋሽዬ እድማቸው ይጠውል ፕራንክ አረጋት ማለት ነው ጋሽዬን በስንት መከራ ብሩኬ ያሳምኖ ጋሼ ሀይሚን ፕራንክ አረጋት ሀይሚም ደነገጠች እውነት ለመናገር ደንቅጣ ነበር እውነት እኔም ደንግጬ ነበር። እንዴት ብሩኬ ለአባቷ ሄደው በጓደኛም በጓደኛ እንኳን ቢጠይቃት ደስ ነበር። ለምን በአባቷ ብዬ ነበር። እንግዲህ ፕራንኮ ዶ ታገኘ ማለት ነው። እንኳንም ፕራንኮ ነው። እውነት እኔንም ከፍቶኝ ነበር ማለት ነው። በኋላ ላይ ግን በቃ እንደውም ጋሽዬ እምቢ ብሎ ነበር። አዎ በሳል ጨክነም በበ ትንሽ ነገር ብሎ ነበር። ትንሽ ነገር በቃ ስለዚህ በጋሽ ብራንክ አታርጌኝም ስላለች በቃ መደረግ አለበት፣ ብራንክ መደረግ አለበት ብሎ እንደውም ብሩኬም ውጭጭ ስል ጋሽዬ እሺ አለ ማለት ነው። ጋሽዬ የዋቸር በቃ ደግ ሰው ስለሆነ እሺ ብሎ አደረጓት ማለት ነው። ተማክሮ እንደውም እንደውም ጋሽዬ በደንብ ነው እንደውም ብሩኬ የምርቃቱ ነው ወሰደው ማለት ነው። እጉት ባብርሽና በኢፍሬም ቀደመ ማለት ነው። ቡሩክ ቀደመ በቃ ድዋ ወሰዱ ወሰደ ማለት ነው። እናንተም ቶሎ ባሉ ቶሎ በሉ ተሽቀዳደሙ ማለት ነው። ተራያማን ነው እንግዲህ ጋሽዬ ድዋ ለማድረግ ዝግጁ ብለዋል። አሁን ድዋ የሚያረግበት ሰዓት ነው። ልጆች ደርሰዋል። ልጆቹ ደግሞ ስነ ስርዓት ይዛችው የጋሽ እየዱ አውሰዱ ማለት ነው። በዚህ አጋጣሚ ወደ ጽጌ ልመለስና ጽጌ ረው ብላ ማናት ሜሪ ትላንት አናዳኛ አናዳኛ አናዳኝ ነበር ማለት ነው። መድኃኒት ይዛ ገብታለች፣ በር ዘግታለች። ከፈች ብላ እየደበደበች የደበደበች በቃ እነዚህን ልጆች ነፍሳቸው ልታወጠ ላበላብ ሆኑ በሰው ሀገር ጽጌ ብትሞት እኮ ጽጌ አንድ ነገር ብትሆን ሁልሽም ነበር ምትገቢው ማለት ነው፣ ሁልሽም። ስለዚህ የሰው ሀገር ሄዳችሁ ስነ ስርዓታችሁን ይዛችሁ አትቀመጡ። ዳንኤል የሚባለው በጥባጭ እዛም ሄዶ ጽጌን በጥብጣት፣ በሱ የተነሳ ይመስለኛል። ዳንኤል ሊጠጣ ይዛ ያገባችሁ አለዛ፣ በማን ምክንያት ይሆናል? ወላሁ አለም በዚህ መፍረዱ ማውራቱም አይጠበቅብኝም። እንደው ይቅር። እንደው በጋሽዬ ጉዳይ በአውራት ደስ ይለኛል። እንግዲህ ዛሬ ወተት እየጠጣች ነበር፣ እንደውም ከታች ከላዩም ያወጣች ነበር ማለት ነው። እውነት ለመናገር እንኳን ተረፍሽ ጽጌ፣ እንኳን ተረፍሽ ምስኪን። ለእናትሽ ለአባትሽ ካሉ ማለት ነው፣ በህይወት ካሉ እንግዲህ፣ እንደውም ለእነሱ ብለሽ እንኳንም ተረፍሽ አንቺ ለወንድ ብለሽ መድኃኒት ትችያለሽ? ወንድ ስላናደደሽ ይር ይር ይር ጉድ እኮ ነው፣ ጉድ እኮ ነው። ስለዚህ እንኳን ተረፍሽ ብያለው። አድርሶልኝ ወደ ጋሽዬ ልመለስና ጋሽዬ የዋሰው የዋሰው፣ በቃ የዋሰው። እንደውም ብሩኬ ስጦታ ወስቶ ለጋሽዬ ጋሽዬ አስደሰታቸው ማለት ነው። ጋሽዬ ተደስቶ ዱአ ሲያረጉ ሲያረኩ እውነት ለመናገር እንደውም ጭርስ አርጎ በሌላው ልጆች ወሰደ ብሩኬ ብዬ በቃ ለሌላው ልጆች አሰብኩ ማለት እረ ቶሎ በሉ ሩጡ፣ እንዳያመልጣችሁ። አብርሽዬ ቶሎ በዱባይ መታ ወደ አባት ጋ ሄዳ ዱዋ ተቀበል። ኤፍሬም ደግሞ በነዚህ ሴቶች መሃል ወታ። እንደውም እንደውም አንድ ቀነው እንደውም እንደውም ከብርሃንክ ሌላ አንድ ቀን ድዋ ስታስደርጉ አላየነም። እኔ ተሳስቼ ነው አምልጦኝ ነው ወላኋላ። ስለዚህ አባት እናት ዳርዳር እያለ ልጆቹ ድዋ ሳያስደርጉ የአባት ድዋና የእናት ድዋ እያመልጣል፣ ሳናቅ ያመልጠናል ማለት ነው። ነግረለው እንዳያመልጣችሁ ማለት ድዋ ሌላ ሰው ጨርሶ እንዳይወስድ እድማቸው ረዘም ይበልና ሁሌም ድዋ ያረጋሉ። እናት አባት ለልጆቿ ማለት እናት ለልጆቿ አባት ለልጆቹ ድዋ ያረጋል። ግን ሰታችሁ ድዋ የምታደርጉት በድንጋጤ ድዋ ውምስጊያ ቢሆናል። በ የሆነ ነገር ሳያስቡ ስጥት ስታረጉ በድንጋጤ ድዋ ያደርጋሉ ማለት ነው። እንደ ዛሬ እንደ ብሩኬ ድዋ ተቀበሉ፣ አድርሱልኝ አብረሽዬ አደርሱልኝ ለይፋ አደርሱልኝ ለሌላውም ልጆች ማለት ነው። በቃ በቃ ዱዋ ተቀበሉ ዱዋ ያደርጉላቸው። ዛሬ እንደውም ስጦታው ምን ነበር ካላቸው ያው ማያሰው አል ብዬ አልል። ግን እኔ ደሞ ያየሁት ግድለኛ ማብራራት ማለት ነው። ምን መሰለ ምርጥ ሽቱ እንደውም የሚወደው ብሎ ደሳለው። እንደውም ምን መሰለ ሰዓት እንደውም የሚወደውም ስጦታ ሰጣኝ ብሎ ከልክ በላይ ተደስቶ ጋሽዬ ዱዓ ዱዓ አርጎተዋል ማለት ነው። ዱዓው እንግዲህ ፈጣሪ ይቀበል ማለት ነው። በቃ ቡሩኬም ጥሩ ሰው ነው፣ ለመናገር ጥሩ ሰው ነው ማለት ነው። ጥሩ ሰው በቃ ጥሩ ሰው ያደገበት ሲያወራ ማንነቱን ማይደብቅ የዋ በእናቱ ስራ ያደገ ምርጥዬ ሸጋ ብሩኬ እንግዲህ አላህ ሰጥቷታል እንግዲህ ጋሽዬ ያለው አንቺ ለሱተ አሶ አንተ ለሱ ብሎ እንደው ምርጥ ምክር በሰበቡ በብራንኩ ሰበብ ምርጥ ምክር ነው የመከሯቸው ማለት ነው። እንደውም ይሄ ምክር ጥሩ ምክር ነው። እንደውም በብራንክ ነው በምንድን ነው ሰበብ ዛሬ በቅ ልክልካቸው ነግሯቸው ማለት ነው። ይሄ ነው አባት ማለት፣ ይሄ ነው ሰላማችሁ። ብዛ ውድ ቤተሰቦች ላይክ ላይክ ላይክ ላይክ አድርጎ ማለት ነው። አበረታቱኝ፣ ወዳችኋለሁ። ደህና እደሩልኝ፣ መልካም አዳር ብያለሁ። የነበረን ቆርታ ቆይታ ቆይታ ቆይታ ጨርስና ማለት አው ቀጣይ ደግሞ አዳዲስ ነገር ይዘን ስንመጣ እናንተ እንደምትመጡ እውነት እውነት ጠብቃለሁ ማለት ነው። ተውቱ ቤቴን ተዋጡ